ቪዲዮ ከመጀመራችሁ በፊት ኮፒ ሊክ፣ ኮፒ ሊክ እና ሼር ሪፖስት እያደረጋችሁ ታደርሱልኛላችሁ ማለት ነው እንዴ? ቤተሰቦች፣ እኛም እኮ መበሻሸቅ ደስ የሚለን እንደዚህ ስትሆኑ እኮ ነው። ሁሌ ሽንፈት ሲሆን እኮ ይደብራል በጣም። ብዙ ከመሸናፋችሁ የተነሳ እኮ ከወራጅ ቀጠና ጋር የተበሻሸቅን ያለን እኮ ነው የመሰለን። አንዳንድ ጊዜ እንኳን ልናገራችሁ መጣና እኚህ ሰዎች የምር የሚከፋቸው ይሁን አይምሯቸውን ቶርች እያለቁት ይሆን ደግሞ ወጥተው ሲል ይሆን ወጥተው ይሰቀል ይሆን ላለሁ በኋላ መለስ ስልና ደግሞ አይ የድሮ ክብረ ወሰናቸውም ጥሩ ስለነበረ ባግራውንዳቸውም ስለሚያምር አይ ይህንን እንኳን ይችሉታልንና እቀረቅርላችኋለሁ። ለማንኛውም እንኳን ደስ አላችሁ አላለሁ። አራት አሸንፋችሁ በዙ ቀ ደግሞ እንዲህ ስትባይ ወደገደር የምትገቢ ያህል ነገር አለች። አረጋጊያት። ሰሞኑን ድክ ድክ እያልሽ ነው፣ ፈጠንጠን እያልሽ ነው። ተረጋጊ። አደም አዘመን፣ ቀደም ቀደም ትሆናለሽ። ደም በደም ነው ደግሞ ሰውየሽ። ፀጉሩን ሊቆረጥ ሁለት ጨዋታ ብቻ ነው የቀረው አሉ። ኋላ እንዳታሳፍሪው፣ አንቺ እኮ አታፍሪም። አራት ጨዋታ አሸንፈሽ በአምስተኛው እንዳትሸነፊ። አሁን ጥሩ ላይ ነሽ፣ እየበረታች ነው። አስራ አምስት ላይ ነበረች፣ ከፍ ብለሻል። ልምዱ እየቀሰመ ነው ማለት ነው አባትሽ ካርቴታ ለማንኛውም በዛሬ ጨዋታ ላይ ለዘመናት የጀርባ ቅማል ሆኖ ኩፍኝ ሆኖ ሲያስቸግራቸው የነበረውን ብራይተንን ዛሬ አሸንፏል። እንኳን ፈጣሪ ይረዳችሁ። እነ ጨዋታው አራት ለሁለት አልቋል። የትርፌ ደጋፊዎች እንኳን ደስ ያላችሁ፣ በርቱልን። በናና ቤትን ሪጅስተር ስታደርጉ 350 ብር ታገኛላችሁ። በተጨማሪም ከአንደኛ እስከ አስረኛ ዲፖዚት ስታደርጉ 350 ብር ቦነስ ታገኛላችሁ። ሪጅስተር ያደርጉ፣ ይወራረዱ፣ ይሸለሙ። ደስታ ለማግኘት ና ና ቤት አይ ነው አርቲፊሻል ኢንተለጀንስ የዋንጫውን አንድ ጆሮ ይዛችሁት ነበር፣ አሁን ደግሞ አገጩን ዞር አደርጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይሄን ሳምንት በቃ አሰልጪ ሳምንት ላይ ያደርጉት ነው። አሁን ብራይተን ምን ሆኖ ዩናይትድ ላይ መቋጠር እንዲህ ይክበድ። ጸጉሩን ሊቆረጥ ነው። የአፍሪክ ቲ ግባ ብሬንትፎርድን አስገብቷል። ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። ሉዘር ፑል ተሰጠሽ ሰጠጥ አረጎሽ ሰጠጥ ንጭት አረጎሽ ነጮሽ ደስ ሲል ምን ሳምንት ነው! ሊቨርፑል የሦስት ነጥብ አስመጪና አካፋፋይ ድርጅት። ይህ ቪዲዮ ለሚመለከተው አካል እንዲደርስ አምስት ጊዜ አስር ጊዜ ኮፒሊንክና ሼር ማድረጋችሁ እንዳትረሱ። ወገንታት አንድ ለባዶ ያሸንፈናል። አርሰናል ያለበት አቋም በአሁኑ ሰዓት፣ ያ የምታውቀው አራጣ በዳር ያለ አደለ እሱ ማለት ነው። አንገትህን አንቆ ሶስት ነጥቧን አስተፍቶ ወደ ቤቱ ይመለሳል። ከፈለገ በሜዳው ከፈለገ ቤትህ መጥቶ መኝታ ክፍል ድረስ ገብቶ ሶስት ነጥቧን አንገትህን አንቆ ይቀበላል። እንደ ሻሼ ማለት ነው። ያው ፖዚሽኑ የታወቀ ነው። ሰባ ሰላሳ ነው ቤት ድረስ እና ይሄን ቲም ነው ዋንጫ አይበላም የሚሉት። ወገንታት አንድ ለባዶ አሸንፈናል። ደግሞ አንዳንድ ሰዎች አላችሁ እዚህ መታችሁ ሲቲ ነጥብ ጣለ፣ ሊቨርፑል ነጥብ ጣለ የምትሉት። ለምን እቁብ አይጠልም ጉዳያችን ነው። ከእኛ ህይወት ጋር ምን የሚያገናኘው ነገር የለም። እኛ ሶስት ነጥባችን እና ሶስት ነጥባችን ነው። አለቅ ጊዜ ትችላለህ። ዛሬ ከወጣህበት ቲም ያው አንድ ጎል ትን ብለህ ሰታቸው እንደ ጊፍት ሰጥተህ የጎል ባንክ አካውንትን ከፍተሃል። ሁሌ ደግሞ ጣል ጣል ማድረግ አለበት፣ አለበለዚያ ዲአክቲቬት ነው የሚሆነው አካውንት። ሁላችሁም የአርሰናል ቤተሰቦች ዝም ብላችሁ እጃችሁን ተጣጥባችሁ ጠብቁ። ኦልሬዲ ዋንጫው ቤት ገብቷል። አሁን አርሰናል ባለበት አቋም አንድ ጎል ካገባ ሁለተኛው የሚገባው ስንተኛ ደቂቃ ላይ የሚለውን ነው እንጂ ይገባብኛል የሚለው ስጋት እንኳን ፈጽሞ የለበትም። በዘጠኝ ጨዋታ ስንት ክሊንሺት ነው ያስመዘገብ ነው ራያ አሁን ከጓንት ይልቅ ወንበር ይዞ አለ። ዱካና ኩርስ ይዞ አለ። እየገባ ያለው ሶስት ሊጀምር ነው አለኝ አርቴታ። እንደውም በጣም ስራ ከመፍታቱ የተነሳ ጡረታም ሊያሰጡት ይችላሉ በዚህ ሁኔታ፣ ምክንያቱም ምንም ነገር የለም። እስካሁን ድረስ የታየ ነገር የለም። ሶስት ጎል ብቻ ነው እስከዛሬ ድረስ ጎል የገባብን እንደ ጎል ከታሰበ። ዘጠኝ ጨዋታ አጠናቀናል። አንደኛ ላይ ነን ያለነው ላስታውሳችሁ ብዬ ነው። በ22 ነጥብ እየመራን ነው። የቀረውን እንግዲህ እናንተው ካልኩሌት አርጋችሁ ድረሱበት። እኔ ግን ካልኩሌት አርጋችሁ ገንዘብ የምትቀበሉበትን መንገድ ልንገራችሁ። ናና ቤት ላይ ሬጂስተር ስታደርጉ 350 ብር ይሰጣችኋል። ከአንድ እስከ አስረኛ ዲፖዚት ላይ 350 ብር ቦኒስ ይሰጣችኋል። ሁሌ መብላት ነው። ቼክ ኢን ቼክ አውት ገልጻችሁ ቼክ አድርጉት። ናና ቤት ደስታን ለማግኘት እና ቤት ግባና አውጣው። ይህን ወያላ ግባና አውጣው። ቋጣ የአፈር ቋጠሩ አፈር ትበላለህ። አሁን ሌላችሁ የመጣሁት ቀና ቤት ላይ መሸነፍ የሚባል ነገር የለም። አንድ ጨዋታ ቢወጣባችሁ እስከ አስር ሺህ ፐርሰንት ካሽባክ፣ ሁለት ጨዋታ ቢወጣባችሁ እስከ አምስት ሺህ ፐርሰንት ካሽባክ ታገኛላችሁ። ሌላው ገንዘባችሁን ስትበሉ በያለ ስጋት ገንዘባችሁን የምታወጣበት ትልቅ ድርጅት ነው። ግባና አውጣው።

እንዳትይበት ሰው እኮ ስንት ስራ ቢሰራበት ሰው የሆነ ቢዝነስ ቢጀምር እኮ ኤአይ ነው፣ አርቲፊሻል ኢንተሊጀንስ አሁን ማለት ነው። የማንችስተር ደጋፊ ሳትወድ በግድ አራት ሰዓት ከኔ ጋር ቁጭ ብላ ሊቨርፑል ላይ ትቋጠራል። አለቅ ቶፕ ፎር ትገቢያለሽ። ቶፕ ፎር ለመግባት ዛሬ ይኸውልሽ ጊዜ መጣል አለባት። ገብትሻላ። አረ ማንቸስተር እ ከብራይተን ጋር እንደዚህ አይነት ጨዋታ እኔ በእውነት ከጠበቅኩት በላይ ነው። እጅግ በጣም የሚገርም ጨዋታ። የጨዋታ ብልጫ በጣም ዶ ከቀያሪዎቹ በኋላ አሞሪን ባይሰው አንዳንድ ቀያሪዎቹ ማስተካከል አለበት። ቤተሰብ የተረጋጋ ቡድን ባይበጠብጥ አሪፍ ነው። ከዛ ውጭ ግን ረበለ ኩኛ፣ ረሙ ቦሞ፣ ማቲያስ ኩኛ እንግዲህ በማንቸስተር ቤት የመጀመሪያ ጎሉን እንግዲህ አያስቆጥሯል አሁን እጅ ልጅ ተይዘን አራት ሰዓት ይቆጠርለታል። ከማንችስተር ደጋፊ ጋር ቁጭ ብዬ ቋጠራለሁ ብዬ አስቤያለሁ፣ ግን አሁን ሳትወጂ በግድሽ ተቋጠሪያለሽ። በዚህ አጋጣሚ ደግሞ ቲክቶክ ክሪኤቲቭ አዋርድ ቮት ያላረጋችሁ ሰዎች ቤስት ኢንፎርማቲቭ ስፖርት ኮንቴንት ላይ አለው አለው ቮት እያረጋችሁ ከዛ በተጨማሪ ቤስት ላይቭ ስትሪመር ላይ እንግዲህ ቮት እንድታደርጉ ስል ጠይቃለሁ። እሱም ላይ ኖሚኔት ተደርጊያለሁ። አሁን ሊቬ ይጀምራል። ይመጫችሁ